ሰላም እንዴት ናችሁ? ውድ የአርሰናል ደጋፊዎች ድምፅ ተከታታዮች፣ በያላችሁበት ሰላማችሁ ይብዛ። በርካታ መረጃዎችን ወደ እናንተ ይዘን መተናል። ለቻናሉ አዲስ ይሆናችሁ ቻናሉን ሰብስክራይብ፣ እንዲሁም ቪዲዮ ለብሶዎች እንዲደርስ ቪዲዮን ላይክ በማድረግ አብራችሁን ቆዩ። አርሰናል እና ቼልሲ ሁለቱም የሪያል ማድሪዱን የክንፍ መስመር ተጫዋች ሮድሪጎን አሁንም እየተከታተሉት ይገኛሉ ሲል እንግዲህ ኤስን የዘገበው ሎስ ብላንኮቹ የ24 ዓመቱን ተጫዋች የወደፊት ቆይታው ላይ እስካሁንም ምንም አልወሰኑም። መድፈኞቹ ታዲያ እስካሁን መደበኛ ያልሆኑ ግንኙነቶችን ያደረጉ ሲሆን፣ ሰማያዊዎቹ ግን ይህንን እርምጃ በቅርቡ እንደሚወስዱ ይጠበቃል። ዝውውሩን ለማጠናቀቅ እንግዲህ መቶ ሚሊዮን ዩሮ ገደማ ያስፈልጋል። በተለይም እንግዲህ ለውሃ ሰማያዊዎቹ ቼልሲዎች ይህ እድል እንግዲህ እንደሰፋ ነው እየተገለጸ የሚገኘው። ተጫዋቹ ከአርሰናል ይልቅ ወደ ቼልሲ የማምራት እድል እንዳለውም ነው እንግዲህ በርካታ ምንጮች እየገለጹ የሚገኙት። እንግዲህ የአርሰናል ዋነኛ ኢላማ ስለሆነው ለቤንጃሚን ሲስኮ እንግዲህ በርካታ መረጃዎች እየወጡ ይገኛሉ። እኔም ነዛን መረጃዎች ወደ እናንተ የማድረሳችሁ ይሆናል። በትላንትና ሁለት እንግዲህ ፋብ ታማኙ ፋብሪዚዮ ሮማኖ እንግዲህ አርሰናሎች ሙሉ ለሙሉ ሐሳባቸውን ወደ ስሎቬናዊው አጥቂ ቤንጃሚን ሲሽኮ እንዳዞሩት አሳውቆ ነበር እና ከዛ ሰዓታት ጀምሮ እንግዲህ በተለይም ደግሞ ከተጫዋቹ ዝውውር ጋር በተያያዘ በርካታ መረጃዎች እየወጡ ይገኛሉ። እንግዲህ ከቀናት በፊት በለንደን ከሌዝቢች ስራ አስኪያጅ እና በአንድሪ ቤርታ መካከል ንግግሮች ተደርገው ነበር። አርሰናል የሼስኮን ውል ማፍረሻ 80 ሚሊዮን ሩ አካባቢ የመክፈል ፍላጎ ይኑራቸው አይኑራቸው አይታወቅም። አሁን ላይ ስለ ክፍያ መዋቅሮች ንግግር ማድረግም ጀምረዋል። ቪክተር ዩክሬሽ አሁንም በአርሰናል የአጥቂ ዝርዝር ውስጥ ይገኛል። ነገር ግን አርሰናሎች ሙሉ ለሙሉ ሐሳባቸውን ወደ ስሎቬኒያዊ አጥቂ ቤንጃሚን ሴሽኮ እንዳዞሩ የተነገረ ይገኛል። አንድሪ ቤርታና አርቴታ ሴሽኮ የአርሰናል አጥቂ ለመሆን ቅድሚያ እንደሚሰጥም ተስማምተዋል። በመካከላቸው እንግዲህ ተቃርኖ እንደሌለ ነው የተነገረው። ታዲያ በአርሰናል አሁን በሁሉም ወገኖች የሴ የሞስኮ ዝውውር ንግግሮች እንደተጀመሩም ተነግሯል። አሁን ላይ የዝውውር ዋጋ ወሳኝ ነው። እንግዲህ አርሰናሎች በፍጥነት መፍትሄዎችን ለማግኘት የሚሰሩ ሲሆን ዝውውሩን ለመፈጸም የሚከብድ ከሆነ በፍጥነት ወደ ሌሎች አማራጮች ለመዞርም ይፈልጋሉ። ዋነኛ ኢላማቸው ግን ተጫዋቹ ላይ ያላቸው የዚህ ተጫዋች ዝውውር በቶሎ ለማፋጠን ነው። ዋጋውን እጅግ የሚጨምሩባቸው ከሆነ ግን ወደ ሌላ ዝውውር የመዞር እድል እንዳላቸውም ተነግሯል። ታዲያ በዛሬው እለት አስገራሚው ነገር አርሰናል በግል ጥቅማ ጥቅም ዙሪያ ከቤንጃሚን ሼስኮ ጋር ከስምምነት ደርሰዋል። አሁን ድርድሩ በክለቦቹ መሀል እንደሆነም ተነግሯል። አርሰናል ታዲያ ሼስኮን መርጧዋል። በሁለቱ ክለቦች መካከልም እውነተኛና ቀጥተኛ ድርድር በአሁን ሰዓት እየተካሄደ ይገኛል። ለህዝቢሽ እንግዲህ ከሲስኮ ዝውውር 80 ሚሊዮን ዩሮ ለማግኘት ይፈልጋሉ። በዚህ ቁርጠኞች ናቸው። ነገር ግን በረጅም አመት የሚከፈል ስምምነት ካለ ለመደራደር እንደ እንደዚሁ ክፍት ናቸው። ሁለቱ ክለቦች አሁን ላይ የክፍያ መዋቅሮች እና የገንዘቡ ክፍያ ላይ እንግዲህ ገንዘቡን ለማስቀነስም እንግዲህ ከፍተኛ የሆነ ንግግር ያደረጉ እንደሆነም ተነግሯል። እንግዲህ አርሰናል ሙሉ ለሙሉ ከቪክቶር ዮክሬሽ ይልቅ ቤንጃሚን ሼስኮን እንደመረጠና ና በመጪዎቹ ቀናቶችም እንግዲህ አዲስ ነገር እንደምንሰማ ነው እንግዲህ ታማኙ ጋዜጠኛ ፋብሪዚዮ ሮማኖ ያሳወቀው። ሌላኛው መረጃ እንግዲህ ገብርኤል ማርቲኔሊን ይመለከታል። እንግዲህ ባርሴሎና የሊውስ ዲያዝና የራሽፎርድ ዝውውር ካልተሳካላቸው ፊታቸውን ወደ ገብርኤል ማርቲኔሊ ዝውውር እንደሚያዘሩ ተዘግቧል። እንግዲህ የተጫዋች በክረምቱ የዝውውር መስኮት አርሰናልን የመልቀቁ ጉዳይ እጅግ ከፍ እንዳለና ወደ የትኛው ክለብ እንደሚያመራ ግን እስካሁን ድረስ የታወቀ ጉዳይ የለም። ታዲያ የስፔኑ ክለብ ባርሴሎና በተጫዋቹ ላይ ላቅ ያለ ፍላጎት እንዳለውም ተገልጿል። በርካታ የክንፍ መስመር ተጫዋቾችን እየተመለከተ ይገኛል። የራሽፎርድና የሊውስ ዲያዝ ዝውውር የማይሳካ ከሆነ ገብርኤል ማርቲኔሊን እንግዲህ ባርሴሎናዎች ለማስፈረም እንደሚሰሩም እየተነገረ ይገኛል። እንግዲህ አመሻሹን የወጡ መረጃዎች እነዚህ ናቸው። በአዳዲስ መረጃ በነገው ዕለት እንገናኛለን። አብራችሁን ስለቆያችሁ አመሰግናለሁ።